ከሚከተሉት ውስጥ አንዱ የሕዝብ ቁጥር ከጊዜ ወደ ጊዜ እንዲለዋወጥ ከሚያደርጉ ምክንያቶች መካከል አይደለም። ሀ. ፍልሰት፣ ለ. ሞት፣ ሐ. ልደት፣ መ. ቋንቋ። መልሱ ቋንቋ የሚለው ነው። ከሚከተሉት የቅርስ ጥምርታዎች መካከል ትክክለኛ ዝምድና ያላቸው የትኞቹ ናቸው? ሀ. ቤት አምልኮ፣ ተንቀሳቃሽ ቅርስ፣ ለ መዝሙር ቁሳዊ ቅርስ፣ ሐ መሩሃ እንቆቅልሽ መንፈሳዊ ቅርስ፣ መ ጌጣጌጥ ቋሚ ቅርስ። መልሱ እንቆቅልሽ መንፈሳዊ ቅርስ የሚለው ነው። ከሚከተሉት ውስጥ ሱስ አምጪ ኬሚካል የሆነው የትኛው ነው? ሀ አልኮል፣ ለ ጫት ሀ መሩሃ ሲጋራ መ ሄሮይን ሄሮይን መልሱ አልኮል የሚለው ነው። ከታች በተመለከተው የሴት አባላተ ወሊድ ወሊድ ስዕል ከሚገኙ ክፍሎች መካከል አንዱ በቁጥር አንድ ተሰይሟል። በተራ ቁጥር አንድ የተሰየመው አባላተ ወሊድ ክፍልን ስም በትክክል የሚያመለክተው ከሚከተሉት ውስጥ የትኛው ነው? ሃ ከረቤዛ ለ የማህፀን ቱቦ ሐመሩሃ እንቁልጢ መ ማህፀን መልሱ እንቁልጢ የሚለው ነው። ከታች በተመለከተው የቀላል እትብት ስዕል ውስጥ ሁለቱ ንዑስ ክፍሎች በቁጥር አንድ እና ሁለት ተሰይመዋል የቁጥሮቹን ስያሜ በትክክል የሚያመለክተው ከሚከተሉት ውስጥ የትኛው ነው? ሀ አንድ ማገናኛ ሽቦ፣ ሁለት ማብሪያ ማጥፊያ፣ ለ አንድ ማብሪያ ማጥፊያ፣ ሁለት አምፖል፣ ሐመሩሃ አንድ አምፖል፣ ሁለት ማገናኛ ሽቦ፣ መ አንድ ባትሪ ድንጋይ፣ ሁለት አምፖል። በእትበቱ ላይ የሚታየው አንድ ማገናኛ ሽቦ እና ሁለት ማብሪያ ማጥፊያ ናቸው ማለት ነው።